የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላቱ የስራ ዘመን መጠናቀቅን ተከትሎ ተተኪ እጩዎችን ለመመልመል ስራው ተጀምሯል። መልመላውን የሚያከናውነው የፌዴሪ ምርጫ ቦርድ እጩ የስራ አመራር መልማይ ኮሚቴ መላው ህዝብ፣ የፖለቲካ ድርጅቶችና የሲቪል ማህበረሰብ የእጩ ጥቆማ ጥሪን አቅርበዋል። ዜግነት፣ ሙያዊ ስነ ምግባር፣ ብቃት፣ ፍቃደኝነትና ሌሎችም መለኪያዎች ጠቋሚዎች በእጩነት የሚያቀርቧቸው አካላት ማሟላት ያለባቸው መስፈርቶች መሆናቸውንም መልማይ ኮሚቴው አስታውቋል። ብሔራዊ ምርጫ ቦርድ ማቋቋሚያዎች ቁጥር 1133 ህዝባ 2011 አንቀጽ 6 ንዑስ አንቀጽ 1 የብሔራዊ ምርጫ ቦርድ አባላት ሊያሟላቸው ከሚገቧቸው መስፈርቶች አንፃር ለእጩነት የሚጠቁሟቸው ተጠቋሚዎች ዜግነት ትውልደ ኢትዮጵያዊ ወይም ኢትዮጵያዊት የሆነና የሆነች የማንኛውም የፖለቲካ ድርጅት አባል ያልሆነ ወይም ያልሆነች፣ ከምርጫ ጉዳዮች ጋራ ተያያዥነት ባላቸው በተለይም በሕግ በፖለቲካል ሳይንስ፣ በሕዝብ አስተዳደር፣ በስታቲክስ፣ በኢንፎርሜሽን ቴክኖሎጂና በሌሎች ተዛማጅ ባላቸው ዘርፎች ከፍተኛ ሙያዊ ብቃት ያለው ወይም ያላት። ጠቋሚዎች መልማይ ኮሚቴው ያስቀመጣቸውን መስፈርቶች የሚያሟሉ እጩዎችን በተለያዩ አማራጮች ማለትም በኢሜይል፣ በፖስታ፣ በአካልና ሌሎች የመገናኛ አማራጮችን ጥቆማቸውን ማቅረብ ይችላሉ ነው ያለው። ጥቆማ አቅራቢዎች የሚከተሉትን የጥቆማ ማቅረቢያ መንገዶች መጠቀም ይችላሉ። የመጀመሪያው በኢሜይል፣ ኢሜይል ኢአርሲ አት ኤችኦፒአር ዶት ጂኦቪ ዶት ኢቲ በሚል ኢሜይል አድሬስ መላክ ይቻላል። በአካል ማቅረብ ለሚሹ አራት ኪሎ የህዝብ ተወካዮች ምክር ቤት እንግዳ መቀበያ ቢሮ በሚዘጋጅ ዝግ ሳጥን ውስጥ የጥቆማ ወረቀታቸውን ማስቀመጥ ይችላሉ። የጥቆማ ማቅረቢያ ጊዜውም ከሚያዚያ 1 ቀን 2017 ዓ ምህረት እስከ 21 ቀን 2017 ዓ ምህረት ባሉ ተከታታይ 20 ቀናት እንደሚቆይ የዘገበችው ባልደረባችን ሄብሮን ዋልታው ናት።